ዋጋና እናገኛለን አሁን ደግሞ አርፈህ ካልተቀመጥክ ገና ከዚህ በላይ ይቀባል። እሺ፣ እንገናኛለን እና አንቺ አሁንም ገና ከዚህ በላይ አንቺ ማትረቢ፣ እሺ

ሰላም ሰላም ሰላም፣ የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ቸሩ መድኃኔዓለም ክብሩ ይስፋና አለን። እኔ በጣም ደህና ነኝ፣ ውዬ በጣም ደህና ነች። ያለው ሁኔታ እንግዲህ ባለፈው ከናንተም ሀሳብ አስተያየት ተቀብዬ ነዳጊም እነ ሰላምም በቃ ተው እንደዚህ አትሁን ምናምን ብላችሁ ጠንክሬ እንግዲህ ዛሬ በፊታችሁ ቆም ያለውና እንግዲህ እስካሁን ድረስ ያው የባለፈውን ሀሳቤን ቀይሬው ዛሬ ከውብዬ ጋር በቃ የውብዬ ጎን ሆኜ ከውብዬ ጎን ሆኜ ለመቆም እስከ መጨረሻው ድረስ ልታገል። እንዲያውም ወኔ ሆኖኝ ብርታት ሆኖኝ እስካሁን ድረስ ቀጥ ቀጥያለሁ። እንግዲህ ምንም እጅ አንሰጥም እጅ አንሰጥም። እናንተም እጅ እንዳሰጥ በርታሹ ብላችኋል። ያለውን ነገር ሀሳብ ደግሞ ብዙ ሀሳቦችን ከእናንተ ተቀብያለሁ። ብዙ ነገሮችን ከእናንተ ተቀብያለሁ። ፈጣሪ ያክብርልኝ። በጣም በጣም ወዳችኋለሁ። በጣም አከብራችኋለሁ። እናንተ የኔ ምርጦች። እኔ ደግሞ ለእናንተ በቃ እንዲ አይነት ጥሩ ነገር ይዤ እላችሁ እመጣለሁ። ወደ እናንተ ሁሌም እመጣለሁ ማለት ነው። ውድ ቤተሰብ እናንተ ደና ናችሁ። በያላችሁበት ሰላማችሁ ብዝት ብዝት ዝት ይበልልኝ። ዛሬ ምንድነው ይዤ የመጣሁት? ዛሬ እንግዲህ ያቺ ጉድ አሁንም አልተወችም ያለውን ነገር ልትለቅ አልቻለችም እና ተጠንቀቅ እያላችሁኝ ነው። አሹ አንተንም እንትን እንዳትል አንተ ላይም የሆነ ነገር እንዳታደርግ ምናምን ተጠንቀቅ እያላችሁኝ ነበረ። በጣም እጠነቀቃለሁ። እኔ እንደዚህ አይነት ነገር ደግሞ ጥንቃቄ ላይ ጎበዝ ነኝ ብዬ አስባለሁ። እጠነቀቃለሁ። እኔ ራሴ ጋ እንዳትጠጋ ነው ማደርገው፣ በቻልኩት አቅም ማለት ነው። እኔ ጋ እንዳትጠጋ እኔን በቃ እንዳትነካኝ፣ በቻልኩት አቅም ነው ማድርገው። እና ዛሬ ምንድን ነው ያደረገችው? ሰሞኑን በተደጋጋሚ ቴሌግራም ላይ እየጻፈችልኝ ነው፣ በሚገርም ሁኔታ ማለት ነው። በተደጋጋሚ እየጻፈችልኝ ነው ለኔ ማለት ነው። እንዲሁም ላሳያችሁ እሷ ያደረገችውን ነገር ማለት ነው። ላሳያችሁ እና ጠጋ አድርግላችሁ እና ላሳያችሁ ምን እንዳረገች እሺ ዮ ስክሪን ሪከርድ አድርጌአለሁ እዚህ ጋር ጽፋልኛለች ምንድነው በተደጋጋሚ አስቀምጣለች ማለት ነው ከዛም ብሶ ደግሞ በመጨረሻ ምንድነው ያለችው ቮይሱን ልክፈተው ሰላም አሹ እንዴት ነህ? ደህና ነህ? እኔ ምላሹ ምን አድርጌ ነው ግን እንደዚህ የምጠላኝ? ማለቴ ምንድን ነው ያስቀየምኩህ ነገር? ለምን ትጠላኝ ያለህ እንደዚህ? ለማንኛውም ከቻልክ ዛሬ ለቁም ነገር ፈልጌ ነበር። ከቻልክ ሳይሆን ለቁም ነገር ፈልጌ አለው እና መምጣት ትችላለህ? እዛ መናፈሻው ጋር ነኝ። ና እናና ያለውን ነገር እናውራ። ማለት እንደ ድሮን ይልሰድብህ አመናጭቅ ምናምን ወይም ለሌላ ነገር አይደለም ለቁም ነገር ላይ ፈለኩና እና ማውራት ያለብንን በስርዓት አውርተን እንመለሳለን። የዘርቤህ ምናምን አይደለም እና እዛ መናፈሻው ጋር፣ ሁሌ የምንገናኝበት ቦታ ጋር እየጠበቅኩ ነው። ከቻልክ ና፣ ከቻልክ ሳይሆን ና፣ ለቁም ነገር ፈልጌሃለሁ። እንደው ጊዜው ተሰዳድበን ምናምን ሳይሆን አውርተን፣ በስርዓት አውርተን ነው የምንለያየው። እና ደግሞ እንደዚህ ባጠላኝ ደስ ይለኛል። ምንም ማለት እኔ ያለሁበትን ነገር ሳትረዳ እንደዚህ ባጠላኝ ደስ ይለኛል። እና ና ይዛ እየጠበቅኩ ነው፣ መናፈሻው ጋር እየጠበቅኩ ነው። ለቁም ነገር ነው የምፈልግ፣ አደራ ጋር ይገርማል። እሺ፣ እንግዲህ እንደሰማችሁት ነው ውድ ቤተሰብ፣ ለቁም ነገር ፈልጋለሁ፣ ለቁም ነገር ፈልጋለሁ ና ብላኛለች። እስቲ እናንተ ምን ታስባላችሁ? ለምን እንደዚህ ያሰብ? እኔ በቃ ምንም ጥሩ ነገር ስለማላስብ እኔ አንድ ያሰብኩት አይዲያ አለ ለእናንተ ነግራቸዋለሁ። ጥሩ ነገር ምንም በቃ እኔ ከእሷ የሚመጣ ጥሩ ነገር ስለሌለ ይህን ነገር እናንተም ታውቃላችሁ። ከእሷ አጠገብ የሚመጣ ጥሩ ነገር ስለሌለ አንድ ነገር አቅጄ ነው የመጣውላት ያው በብዛት ምናምን እንደዚህ ሰዎች ምናምን ያሉበት አካባቢ ስለሆነ ካሜራ በርቀት አስቀምጬ ደብቃለሁ፣ እናንተ እንድትከታተሉልኝ ነው። ምን እንደምታደርግ ምን እንዳሰበች እናንተ ትከታተሉልኛላችሁ ማለት ነው። እናንተ እያያችሁ ደብቀዋለሁ። እንግዲህ መናፈሻው ጋና ብላኛለች። እስቲ እሄዳለሁ ምን ልትል ነው አልጠጋትም እንዳትነካኝ በርቀት ነው ማናግራት ማለት ነው እንደነሱ እኔ ምንም በቃ እነሱ እንደተሸወዱት ወይ እነሱ እንደተጃጃሉት እኔ ጃጃልበት ምንም ምክንያት የለም እኔ ራሴን ጠብቄ ከርቀት ምናምን እንዳትጠጋኝ ከርቀት ወኜ ምትለውን ነገር እሰማለሁ እና ሙድ ቤተሰቦች እናንተ እስከ መጨረሻው ድረስ ተከታተሉ ምን ልታደርግ አስባ ነው ማለት ምንም አታመጣም እኔ እንድነካት ወይም እኔ የሆነ ነገር እንዳደረግ ምናምን ነው የምትፈልገው። ግን እኔ ምንም እጄን አላስቀምጥባትም እሷ ላይ ማለት ነው። እጄን አላነሳባት ምክንያቱም እኔ ሴት ልጅ ላይ እጄን ማነሳ ልጅ አይደለሁም። የእሷን ጉዳይ ሕግ ፈተዋል ማለት ነው። ሕግ በራሱ ይዳኘው። ሴት ልጅ ላይ እጄን አላነሳም እና እስከ መጨረሻው ድረስ ተከታተሉ። የእሷን ሴራ እስቲ እናያለን። ምን ልታደርግ ነው? ብቻዬን ነው የፈለገች የፈለገችኝ ብቻህን ና ፈልጋለሁ ብላኛለች እንግዲህ ከድምጿ ምናምን ምንም መጥፎ ነገር የታሰበ አይመስልም። ግን እስቲ አይታወቅም። እናንተ ግን እስከ መጨረሻው ድረስ ተከታተሉ። ካሜራዬን ከሩቅ አድርጌ ደብቃለሁ። ምን ልታደርግ ነው ያሰበችው አብረን የምንከታተል ይሆናል። እንወዳችኋለን፣ ወዳችኋለሁ። ሰብስክራይብ አርጉ። እስከ መጨረሻው ድረስ ተከታተሉ። እሺ፣ ውድ ቤተሰብ። በጣም ቆይታለች፣ እስካሁን ድረስ አልመጣችም። ካሜራ ብጫጋ ማለት ነው። በጣም በርቀት ደብቅ ያለው በታምራት ነቃ ማለት ነው። ይህንን ስልኬን እንግዲህ ይዘዋለሁ አላሳውቅም፣ ማለት ነው። እስቲ ልደውልላት፣ ደውዬ የምትለውን ነገር እንስማ። ቦታ ሄሎ፣ ሄሎ። አቤት። እየጠበኩሽ እኮ ነው፣ ቆየሽ። መጣሁ መጣሁ፣ ደርሻለሁ። እየመጣው ነው እየመጣው ነው ደርሻለሁ። እሺ፣ ቶሎ በይ። ሽ ቤተሰብ እየመጣው ነው ብላለች። እንግዲህ እንደዛ ምን አስባ ይሁን። እኔ በጣም እንደዚህ አይነት ሰው ከባድ ነው በጣም። እኔ ሁሉም ነገር ሲሆን ያየሁት ስለሆነ፣ ሁሉም ነገር እሷ ስታደርግ ያየሁት ስለሆነ በቃ እርግጠኛ ነኝ ይሄን ነገር እሷ እኔ ላይ የሆነ ነገር እንደምታደርግ እርግጠኛ ስለሆንኩ ከባድ ነው ስሜቱ ማለት ነው። ግን እኔ አልፈራም፣ እኔ አልፈራም። ለእሷ ምንም የምፈራው ነገር የለም። እንግዲህ እስቲ ትምጣና ምን እንደምታደርግ እናያለን ማለት ነው። ተከታተሉኝ፣ እናንተ ካሜራው እዛ ጋር ተደብቋል፣ አታየውም በጭራሽ ማለት ነው። እንጠብቃለን። አብረ ያው መናፈሻ ያለችን ቦታ ይ ነው እየመጣው ነው እያለች ነው ግን የለችም

ወይኔ ወይኔ በሞተረኛ ታስደበደበኛለች። በሞተረኛ ታስደበደበኛለች። ወይኔሽ ወይኔሽ ወይኔ አጠቃበል ወይኔ፣ እኔ አንተ ቆመ እንዴ ሲደበድቡ ፖሊስ አጠራም። ወይኔ ወይኔ፣ ገደሉኝ፣ በእናት ገደሉኝ። እቺ የተረገመች እሷ ናት ያስደበደበች እሷ ናት ያስደበደበች። ወይኔ ወይኔ ወይኔ! ለማንኛውም አሳይ ይዛ አይደል ሁሉንም፣ ችግር የለውም። አዎ እጄን እጄን አጋውን ይዤዋለሁ፣ በቃ ችግር የለውም።

ወይኔ ያሹ አንቺ አስደበደብሽኝ አይደል? እኔን አስደ ዋጋ አናገኝ አይደል? አሁን ደግሞ አርፈህ ካልተቀመጥክ ገና ከዚህ በላይ ይቀባል። እሺ እንገናኛለን። እኔና አንቺ አስደ አንቺ ማትረቢ። እሺ እንደዚህ አስደበደብሽኝ አይደል? እኔን በሞተርኛ ታስደበደብኛለሽ። የተረገምሽ፣ አዎ የተረገምሽ፣ የተረገምሽ ክፉ ወይኔ ወይኔ፣ በእናትህ እግር በእናትህ፣ አልተረፈም እኮ ለምንድን ነው አንተ። በቃ ወደ ሆስፒታል እንሂድ በቃ፣ ካልሆነ ኧረ በእናትህ በእግዚአብሔር። ወይኔ ወይኔ ወይኔ፣ አልተረፍክም እኮ ለምንድን ነው አሹ እንደዛ የምትሆነው። በእናትህ እግር እኮ በጣም ነው የተመታው። በእናትህ በቃ ሆስፒታል እንሂድ በቃ። ለምንድን ነው አንተ እንትን የምትለው? አይዞህ በእናትህ በኢየሱስ ስም እንዲህ እንደ እንትኑ ነው እዚህ ጋር እኮ በጣም ተመታል። በናት፣ ወይኔ ተው ችግር የለው ኧረ በናት በቃ ከቋጠረ አሪፍ አይመጣም። በዚህ ጋር ነው አዎ በጣም